ትሁት ሁሉም ሰው በተኛበት በሌሊት ልብሷን ጠቅልላ ከቤት ልትወጣ ስትል ቲና ደርሳባታለች። እንግዲህ ሁሉም ሰው የተኛ መስሏት ነበረ በመደናገጥም አልተኛ ሽም እንደ ይሰጥላው አልተኛውም። እንዴት ነው አንቺ በዚህ ሰዓት ለመሄድ ያሰብሽው ብላ አባብላ ወደ ምኝታ ቤቷ አስገብታ የተፈጠረውን ነገር እንድትነግራትና እንድትቀር እየለመነቻት ነበር። ከዚህም በመቀጠል አቅፋት ስታለቅስ ነበር። በምላሹ ቲና ግን ከኋላውና ስታሾፍባት አስተውለናል ነው ደብዳቤ ጽፋ ነበረ ለአባባ እንዲሆናት፣ አባባ ይቅርታ መሄድ ስላለብኝ ነው የሚል ረጅም ደብዳቤ ጽፋ ጽፋ አስቀምጣ ነበር። ና ይህንን ደብዳቤ በሲስተም እኔ ቀዳድጄ ማንም እንዳይጠለዋ እንዳያገኘው አድርጌ ጥለዋለው ብላ ተቀብላታለች። እሷም አባባ እንዲያገኘው ብላ እንግዲህ ወደ በረንዳው በመሄድ ሁለት ቦታ በጥንቃቄ ቀዳ ጥለዋለች። ሰላም ጤና ይስጥልኝ፣ ውዴ ዳራ ሲኔማ ቤተሰቦች እንደምን አላችሁ? እንግዲህ ዛሬ ትሁት ምን አዲስ ነገር አለ የሚለውን አብረን የምናይ ይሆናል። አብራችሁኝ ቆዩ። እንግዲህ ቲና ትሁት እንድትቀር አድርጋታለች። ትሁትም ማሰቧን ተቀብላ ስራዋን ምንም እንዳልተፈጠረ ለመቀጠል እየሞከረች ነው። በሌላ በኩል ደግሞ እንግዲህ ሴረኛ ትሁትና የትሁት የቀድሞ ባሏ ይሁን እጮኛዋ ያላወቅ ነው ግለሰብ ትሁትን የሚያስጨንቃትና የሚያስፈራ ነፍሰ ገዳይ የሆነ ፊት ያለው ሰው ተመሳጥረው ስራ አንድ ላይ ለመስራት ተስማምተዋል። እሱ ቲናን የሚያስጨንቃትን አጋች እንዲታገልላትና እንዲ እንዲያስቆምላት ነበረ። እሷ ደግሞ ትሁት ከዛ ቤት እንዳትወጣና የትም እንደማ እንዳትሄድ ለሱ እንድታመቻችለት ነው ስምምነታቸው። ከዚህም በመቀጠል እንግዲህ ወደ ሳሎን ስትሄድ ካሌብና አባባ ቁጭ ብለው እያወሩ፣ በር ስር ተለጥፋ የሚያወሩትን ነገር መስማት ጀመረች። አባባም ካሌብ ትሁትን አፍቅረሃታል አይደለም? አይንህ ይመሰክራል፣ በማለት ካሌብን አፋጠውታል። ካሌብም የመንተፍረቱን አላፈቀርኳትም፣ ይሄ እንዴት ሊሆን ይችላል? በማለት መልሶለታል። እና ከዚህም በመቀጠል እንግዲህ ካሌብና ኤደን ደግሞ የኤደንን ፍቅረኛ ለማስቀናት የጀመሩትን የማስመሰል ፍቅር እንደቀጠሉ ናቸው እና አብረው ሳሎን ላይ በነበሩበት ሰዓት ስትገባ ድንገት ፍቅረኛዋ ተንደርድሮ ደንግጦ ሊያቅፋት ይነሳል። እሷም ገፍትራው ቁጭ ብላለች እና ካሌብም የህንድ ፊልም ምሰሩ ኮ ነው የምትመስሉት ምናምን ይላታል። በሌላ በኩል ደግሞ እንግዲህ የትሁት አፍቃሪ ና ቲና የትሁት አፍቃሪ ቤት በአብረው ሲወያዩ ነበረ ካሌብ እንደሚያፈቅራት ስትነግረው ካሌብ ማን ነው? እንዴት ይሄ ሊሆን ይችላል? በማለት ቢራ እየተጎነጨ ሲጉረጥረጥ ነበረ። እሷም ካሌብ ባሌ ነው ትሏለች። ባሌ ነው አንቺ በጣም ማትረፊ ሴት ነሽ፣ እንዴት እንደዚህ ተያለሽ? ባልሽን እንዴት ሰብስበሽ መያዝ ያቅትሻል? እያለ እየተናደደባት ነበረ። እና በዚህ ከቀጠሉ ያው ስምምነታቸው ሊቋረጥ እንደሚችል ሊግባቡ እንደማይችሉ እየነገራት ነበረ እሷ ደግሞ እንደዚህ ኳ አልነበረ የተነጋገርን ነው አሁን ለምን ሀሳብህን መቀየር ፈለክ ያለችው እንግዲህ ሁለት ክፉ ሰዎች ገጥመዋል እስኪ ምን እንደሚፈጥሩ ምን ተንኮል ደግሞ በጋራ ሊሰሩ እንዳሰቡ አብረን የምናይ ነው የሚሆነው ቲና እንግዲህ አባባ እንዲገደሉ ነው የምትፈልገው ምክንያቱም በካሌብ ስም ምንም አይነት ሀብትና ንብረት እንደሌለ አውቃለች በአባትየው ስም ነው አባትየው ከሞቱ ደግሞ ካሌብ ወራሽ እንደሚሆን ታውቃለች እና በዛ ሰአት እሷ ደግሞ ገንዘቡን ነው እየፈለገች ያላችው እኔ አልወደውም ገንዘቡን ነው እንጂ ስለዚህ አባባ ቢሞቱ በካሌ በኩል ጠቀም ያለ ገንዘብ ሊደርሳት እንደሚችል በማሰብ አሁንም ለአባባ ሞት እያሰበች ነው ያለችው። ጉድጓድ እየቆፈረች ነው የምትገኘው። አባባ መጽሐፍ ይዘው በረንዳ ላይ መጽሐፍ እያነበቡ ነበረ እና ተንኮለኛዋ ቲና የትሁትን ደብዳቤ ሁለት ቦታ ቆርጣ ነበረ እንዲታይ አርጋ የጣለችው እና እሳቸውም ቁጭ ብለው አላስተዋሉትም ነበረ። እሷ ወደ በረንዳ በመምጣት አባባ ሻይ ላምጣል ሆይ ማለት ተጠይቃቸዋለች። እሳቸውን ፈቃደኛ ይሆናሉ። ሻዩን በማፍላት ላይ ሳልሽ ነበረ። እንግዲህ አይናቸው እንግዳ ነገር ያየውና ምንድነው በማለት ተነስተው ያንን ወረቀት በጥንቃቄ ከገጠሙት በኋላ ደብዳቤውን አንድ ባንድ አንብበውታል። እና በፍቅር አትጅ ስንላት ሌላ ምክንያት ፈጥራ ከኛ ለመሄድ ሞከረች። ሰው ባዳ ዱሮም እንደዚህ ነው በማለት ቅሬታቸውን ገልጸዋል። በጣም ነው የከፋቸው። ምክንያቱም ትሁትን ያምኗታል፣ ይወዷታል እና ከኋላቸው የሆነ ሴራ ነገር የሰራች ነው የመሰላቸው። እንግዲህ ምን እንደምታስብና ምን እንደምታደርግ የማታውቀው ቴና ደግሞ ዳኒን ለብቻው ይዛ የሆነ ነገር እንድታሳውቀኝ እፈልጋለሁ፣ ካንተ ጋር ፍቅሬም መቀጠል እፈልጋለሁ ትላለች። ያ ሁሉ የጓጓሽለት ሀብትና ንብረትስ እንዴት ሊሆን ነው በማለት ይመልሳታል ይመልስላታል። ና ከገንዘብ ፍቅር ነው የሚበልጠው፣ ና እተወዋለሁኝ፣ ገንዘቡም ሁሉም ነገር ይቅርና ከአንተ ጋር ያለኝን ነገር በሰላም ማስኬድ ነው መፈልገው እያለች እየተለማመጠችው ነበረ። በሌላ በኩል ደግሞ ትሁት ወክ እያደረገች እያለ የአረመኔ ፊት ያለው ፍቅረኛዋ ከኋላ ከኋላ ሲከታተላት እየተደናበረች ስትሄድ ከካሌብ ጋር ተገጣጥማለች። ካሌብ ምን ሆነሽ ነው? ተደናግጠሻል፣ ፊትሽ ጥሩ አይደለም በማለት ይዞ ሊያረጋጋት ሞክራል። እሷም አይ ምንም አልሆንኩም ብላ ምንም እንዳልተፈጠነ ነበረ የመለሰችለት። ወደ ካሌ ምኝታ ቤት በመሄድ እንግዲህ መነጋገር እንዳለባቸው እና ይቅርታ ስጠይቅ ሁሉም ሰው እንዴት ይቅርታዋን ሊቀበል እንዳልቻለ እንደተናደደች እየነገረችው ነበረ። እሱም ይቅርታ ሸውሸት ነው፣ ተንኮል ስላሰብሽ ነው፣ አሁንም ምናምን እያላት ሊቀበላት አልቻለም። እና እንግዲህ ፍቺውን አይደል የምትፈልገው፣ ስለዚህ ፍቺውን እቀበላለሁ ስትል እዚህ በመቀጠልም ትሁት ወደ ምኝታ ቤቱ ትገባለች። ብቻ መስለኝ ነበረ ከሰው ጋነ እንደ በቃሽ በኋላ ነግራለሁ ስትልና ችግር የለውም ነ ብለው ሁለታቸውም ገብታ ሀሳቧን እንድት ገልጽ ያደርጓታል። በመቀጠልም እንግዲህ አባዬ ቅድም እንደወጣ አልተመለሰም፣ ስልኩንም ስደውልለት አይሰራም። የሆነ ነገር የሆነ ይመስለኛል በጣም ጭንቆኛል እያለች የተርበተበተች ነበረ። ምንም አትሁኝ፣ አትደናገጭ እደውልለታለሁ በማለት ስልኩን አንስቶ እየሞከረ ያለ ድራማው ተጠናቋል። እንግዲህ ቀጣይ ምን እንደሚፈጠር አብረን የምናይ ይሆናል። ስለ ተከታተላችሁኝ በጣም አመሰግናለሁ። ክበሩልኝ